ሰላም ቤተሰቦቼ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ደግሞ ወደ ልብስ አጠባ ውሰዳችሁ። ዛሬ ቤት ናችሁ? ሰላም ናችሁ? እዛ በያላችሁበት ሳሙና ምናምን አድጌ ዘብዝፌ ዋለው። ትንሽ በጣም ጣ ሳሙና ደፍቼ ነገ ነው ሆን